ይሄ አለባበስ የትኛው ብሄር ብሄረሰብ አለባበስ ይመስላችኋል? አሰላሙ አሌይኩም ረመቱላ ወበረካቱ። ሰላም ጤና ይስጥልኝ ውድ የሮዝ ቤተሰቦች እንደምናላችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የዛሬ ደግሞ ማሳያችሁ የጋቢ አለባበስ ነው። እስከ መጨረሻው ቪዲዮውን አብረን እንይ። መጀመሪያ እንግዲህ ወደ አድርገው እንዲህ ብለህ ይሄ እንግዲህ ጋቢ ሲለበስ፣ በነገራችን ላይ ነጠላማ ይለብሰዋል እኮ ይሄና ይሄ እኩል መሆን አለበት። ይሄ እሺ፣ እንደዚህ ይደረግና በዛም ትክክል። ከዛም ትሄን እንደት አድርገህ እንድካልክ ስድብ ነው እ ስድብ ነው ሙሉ ከተሸፋፈነ የነገር ነው እንደዚህ ከዛ ስድብ ነው። ኧረ ስድብ ነው። ንቃት ነው።

ስለዚህ ጋሽ ይዞ ይግባ ሲናገር አንድ ያኛው ተንኮለኛ ነው ያውቃልና፣ ነው እንግዲህ እንደዚህ ነው። ምኑ ከምኑ የማይባል ነው ማለት ነው፣ ስፌት ይውዛው ትክክል ተመጣና። ስለዚህ አሁን ውድ ሮዝ ቤተሰቦች ዛሬው ቪዲዮ ይሄን ይመስል ነበረ። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁኝ። ነገ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሸር እንዳትረሱ እያልኩኝ ዛሬ ዜጋ አሰናበታችኋለሁ። ደህና ሆኑልኝ። ባይ ባይ።